ከ60 በመቶ በላይ የሚሆነው የአህጉሪቱ ህዝብ ወጣቱ ኃይል የሆነባት አፍሪካ ይህንን ግዙፍ አቅም ከአዎንታዊው ይልቅ በአሉታዊ መስመር ስትጠቀመው ቆይታለች። የዚህ ቀዳሚው መስመር የእርስ በርስ ግጭት ደግሞ አንዴ በቅኝ ግዛት፣ ሌላ ጊዜ ደግሞ በእጅ አዙር እየተገለጠ ዛሬም ከአዙሪቱ አልወጣም። በአህጉሪቱ አሁን ላይ ከ35 በላይ የትጥቅ ግጭቶች መኖራቸውን የጄኔቫ አካዳሚው አሃዛዊ ጥናት መረጃዎች ያሳያሉ። ይህንን ለመቅረፍ የታለመው የአፍሪካ ህብረት ከልማት እቅዶች ጋር አጣጥሞ አህጉሪ ሀገሪቱን ከመሳሪያ ድምፅ ነፃ ለማድረግ የጀመረው ጥረት ዛሬም ተጨማሪ ስራ እንደሚጠይቅ በ11ኛው የጣና ፎረም ላይ የአፍሪካ ህብረት ኮሚሽን ሊቀመንበር ማህሙድ አሊ ዩሱፍ አንስተዋል። The biggest problem we face in Africa today አፍሪካ ውስጥ ዛሬም እየተጋፈጥን ያለው የምንመለከተው እውነታ ቢኖር ለህዝቦች ሰላምና ህይወታቸውን የሚለውጥ ተገቢ ጥረት ላይ አለመሆናችንን ነው። ይህ ግን የአጀንዳ 2063 መሰረት የሆነው ምዕራፍ የምንፈልጋት አፍሪካ መለኪያም ጭምር ነው። የእውነታው ነጸብራቅ የሚያሳየን ግን ከዚህ የራቀውን ምስል ነው። ያም በአህጉሪቱ በ2020 እናሳካዋለን ያልነውን የመሳሪያ ተኩስ ድምፅ ማስቆም አለመቻላችንና ወደ 2030 ማሸጋገራችን ነው። ይህም ከህብረቱ ምስረታ ክብረ በዓል ጋር እየቀጠለ ለዚህ የሚሰጠው ተግባራዊ ምላሽ አሁንም እየተራዘመ ቀጥሏል። ይህንን የጥፋት መንገድ ለማስቆም መሬት የወረደ የተግባር እርምጃ እንደሚያስፈልግም ሊቀመንበሩ አሳስበዋል። የጥረቱ ፍላጎት እውን መሆኑ አፍሪካን በመጪው የዓለም ስርዓት ውስጥ ጥቅሟን የምታስጠብቅ ልማታዊ አህጉር ያደርጋታል። እንዲህ አይነት የውይይት ልማድ ማሳደግ በሀሳብ ደረጃ ያለውን ወደ መሬት በማውረድ ለመተግበር ያግዛል። ለዚህ የሚሰጠው ተግባራዊ ምላሽ የግድ ማደግ አለበት። እሴቶችን ለመጋራት በትብብርና በጠንካራ ቁርጠኝነት ሊመራ ይገባል። ይህ ማለት በተለዋዋጩ ዓለም አፍሪካን ለመጠበቅና እምቅ አቅሟን እንድትጠቀም ከሚያደርጉ ተግባራት ለመታደግ የሚያስችለው ብቸኛው አማራጭ አንድነት ነው። አንድነት ወደ ትብብር በማምራት ጠንካራ እርምጃ ለመውሰድ ይረዳል። በኢትዮጵያ በዚህ ረገድ ከዘመኑ ጋር የሚራመድ ተባብሮ የመስራትን ሂደት በልማታዊ መንገድ ከተለያዩ ሀገራት ጋር እየፈጸመች ስለመሆኑ የኢፌድሪ ውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ማሳያዎችን በማንሳት አስረድተዋል። ማይ ፌቨሬት ኤግዛምፕል ኢዝ ኢትዮጵያን ኤርላይን የኔ ምርጡ ማሳያ የኢትዮጵያ አየር መንገድ ነው። ሀገር በቀል ተቋም ነው። ባለቤትነቱም የማስተዳደር ኃላፊነቱም በኢትዮጵያውያን ነው። በተለያዩ የአህጉሪቱ አካባቢዎች ትብብር በመፍጠር ሀብት እያፈራ ነው። በፋይናንስ ሴክተሩ የግሉን ዘርፍ ክፍት በማድረግ የናይጄሪያ፣ የኬንያ ወይንም የደቡብ አፍሪካ የፋይናንስ ተቋማት መዋለ ንዋያቸውን በማፍሰስ እንዲቀላቀሉትም ጠይቀናል። በተሞክሮ ደረጃም የኬንያ ቴሌኮም ኩባንያ በኢትዮጵያ ተሰማርቷል። የናይጄሪያው ታዋቂ አልሚ አሊኮ ዳንጎቴንም ብናነሳ በአህጉሪቱ ከሚገኙ ግዙፍ የአፈር ማዳበሪያ ኩባንያ አንዱ የሆነውን እዚሁ ኢትዮጵያ ውስጥ መገንባት ጀምሯል። ስታብሊሽ ዋን ኦፍ ዘ ቢገስት ፈርቲላይዘር ፕላንትስ ኢን አወር ኮንቲነንት ሂር ኢን ኢትዮጵ